ሰላም ጤና ስጥልኝ። የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። እንግዲህ አድማጮቻችን ተመልካቾቻችን መረጃን የማስቀድምላችሁ እንደተለመደው ግንቦት ወር እንግዲህ በዛሬው እለት ምናልባትም ለጠቅላላ እውቀት ይጠቅማችኋል። ዛሬ ግንቦት 13 ነው። የዛሬ 34 ዓመት ግንቦት 13 1983 ኮሎኔል መንግስቱ ኃይለማርያም በዛሬው ቀን ነው እንግዲህ ከሀገር የወጡት። በዛሬ ቀን እንግዲህ ከሀገር ሲወጡ በጣም በሚያሳዘን ሁኔታ ነው መረጃው ውስብስብ የሆነበት ሁኔታ ነው ያለው በዛን ሰዓት እንግዲህ መሀል ሀገር የነበረው ሰራዊት ሙሉ ለሙሉ ወደ ቤተሰቦቻቸው ነው የተበተኑት ከፍተኛ ፈተና የገጠመው ሰራዊት ከኢትዮጵያ መከላከያ ሰራዊት ውስጥ በሁለተኛ አብዮታዊ ሰራዊት ውስጥ ያሉት ወይም አስመራ የነበሩ ሰራዊት ትልቅ ፈተና ገጥሟቸው ነበር። ጠንካራ ሰራዊትም ነው የነበረው። በአጠቃላይ ጉዳዩን አላመኑም ነበር። ሰራዊቱ ጉዳዩን አላመንም ነበር። እንዴት እንዲህ ሊሆን ይችላል? ቦታችንን ይዘን ነው የምንገኘው በማለት አንዳንድ አሻጥሮች ጀርናሮች አሻጥር ሰርተው የራሳችን ታንክ ፊቱን አዙሮ እንደ ጠላት ታንክ ሚና ሰርተው ምጽዋ የተያዘበትም አሻጥር እንደተጠበቀ ሆኖ ሰራዊቱ አላሰበም ነበር። አብዛኛው ሰራዊት ሰብሮ ወደ ሱዳን ነበር የወጣው። ወደ ሱዳን ከሰላ የሚባል በረሃ ላይ በውሃ ጥም በርካቶቹ ሕይወታቸው አልፏል። ባዶ እጅ መሳሪያቸውን ጥለው ተስፋ ቆርጦ ሲንቀሳቀሱ የነበሩት ደግሞ ሻቢያ ወታደሮች በብዛት ገሏል። መንገድ ላይ በእግር የሚሄደውን ሰራዊት በመኪና እየተከታተሉ ከባድ መሳሪያም እየተኮሱባቸው ከዚህ ውጭ ወደ መሀል ሀገር ሰብሮ ለመውጣት ተደራጅቶ የሞከሩ ሰራዊት ነበሩ። ወደ መሀል ሀገር በትግራይ አድርጎ ሰብሮ ለመውጣት ከአስመራ ሳይወጡ በሀገር ሽማግሌዎች በአስመራ አርሶ አደሮች እንዲከበቡና በሽምግልና በሽምግልና ትጥቅ እንዲፈቱ የተደረገበት ሁኔታ ነው ያለው። በዛ በዛ በርካታ ፈተና ውስጥ ያለፉ በርካቶች ናቸው። ከዛ ህይወት ውስጥ ተረፎ አሁን ያሉም አሉ። ይሄንን ታሪክ እኛ ሆስፒታል ውስጥን ያለ ነው። በወቅቱ ሆስፒታል ውስጥ ነበርኩኔ ታሪኩን ስንሰማ እጅግ በጣም የሚያሳዝን ነበር ማለት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ኢትዮጵያን ለ17 ዓመት የመሩት ፕሬዚዳንት መንግስቱ ኃይለማርያም ግንቦት 13 1983 ማክሰኞ እለት ነው እንግዲህ የፕሬዚዳንት ልዩ ረዳት ሻምበል መንግስቱ ግላቴ ማሰልጠኛ ደርሶ ወደ አስመራ ደርሶ መልስ የሚበቃ ነዳጅ የተሞላበት ዳሽን አምስት አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። ፕሬዝዳንቱ በተመረጡ አጃቢዎቹ ከሶስተኛ ክፍለ ጦር የመጡና የቅርብ አጃቢዎች የነበሩት ከሻምበል ደመቀ ባንጃው ጋር በመሆን የኮሎኔል ተስፋዬ መሪነት ተዘጋጅቶ የነበረችው እንግዲህ አውሮፕላን ተሳፍሮ ወደ ኬንያ ነው ያመሩት። ብላቴ ሲደርሱ ለአብራሪው ከፍታውን እንዲጨምር ነው የተነገረው። አብራሪው የተነገረው ነገር የለም፣ የሀገር ውስጥ በረራ ነው የተነገረው። ካርታ ካርታም እንደሌለ ነው የተገለጸው። እኔ የሀገር ውስጥ በረራ ነው ከፍታ ለምን እጨምራለሁ? ብላቴ እየደረስኩ ነው፣ ከፍታዬን መቀነስ ነው ያለብኝ ብሎ አውሮፕላን ውስጥ ጭቅጭቅኝ እንደነበረ እና ካርታ ምን ያስፈልጋል? ኬንያ እዚሁ አይደለችም? ምን የሚባል ሀይቅን ካለፍ ከዚያ እኮ ናይሮቢ ነው ምናምን የምል ፕሬዚዳንት መንግስቱ ኃይለማርያም የቀለዱበት ሁኔታም እንዳለ መረጃዎች ያመላክታሉ። ቀጥታ ናይሮቢ ያረፉት። ናይሮቢ ያርፈው እንግዲህ የኢትዮጵያን አየር ይዞ አይደለም የሄዱት፣ የክራይ አውሮፕላን ነው እንግዲህ ተጠቅሞ ወደ ዚምባብዌ ሀራሬ ከተማ እንግዲህ የገቡ አድማጮቻችን፣ ተመልካቾቻችን እንግዲህ በናይሮቢ አየር ቀይሮ ወደ ዝምባብዌ ዋና ከተማ ሀረሬ የገቡ በጣም የሚያሳዝነው የብላቴ ማሰልጠኛ ወታደሮች በማንገድ ግራ እና ቀኝ ተሰልፎ እጅ እያጨበጨቡ አየርን ወደ ላይ እያዩ እኛም ወደ ታች እየተመለከትን ነው ስሉ በወቅቱ አብራሪ የነበሩት በአንዳንድ ታሪክ ማስሄቶች ላይ ወጥቶ አንብበናል። በጣም ነው የሚያሳዝነው እንግዲህ ለጠቅላላ እውቀት ይጠቅማቸዋል። ግንቦት አስራ ሶስትም ዛሬ በዚህ መልኩ እየሻኘ ነው ማለት ነው። ፕሬዚዳንት መንግስቱ ኃይለማርያም ከሀገር የወጡበት ቀን ነው። ግንቦት እንግዲህ አደገኛ ወር ብለን የምንጠራውም ለዚህ ነው። እንግዲህ ግንቦት አስራ ስድስትም ሻቢያ አስመራን የተቆጣጠረበት እለት ነው። ግንቦት ሀያ ወያኔ አዲስ አበባን እንደዚሁ የተቆጣጠረበት ነው። ግንቦት አንድ የፋኖ አደረጃጀት አንድ የሆኑበት ነው። አድማጮቻችን፣ ተመልካቾቻችን የዘንድሮ ግንቦት ደግሞ ያው የአማራ ፋኖ አንድነት የሆኑ የተመሰረተበትን መዝግበናል። አሁንም ግንቦት ወር ገና ነው ብዙ ነገሮችን እንመለከታለን ማለት ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ ወደ አማራ ክልል የሚወስደን መረጃ ነው የሚወስዳችሁ በጎንደር ዙሪያ ምንዝሮ በተባለው ቦታ የመንግስት ወታደሮችም እርስ በራሳቸው እንደተተኮሱ ነው የተገለጸው። ሚሊሻ ማመታቱ ነው የተገለጸው። ፋኖ ወደኛ እየመጣ ነው ብለው ነው እንግዲህ ሳያረጋግጡ ሚሊሻን በአውቶማቲክ የለበለቡት ተብሏል። ማክሰኝት ከተማም አቅራቢያ ለአንድ ሰዓት የቆየ ውጊያ እንደተደረገ መረጃዎች ይጠቁማሉ። ምስራቅ ጎጃም ሀያ ሶስት ወታደር ለፋኖ እጅ መስጠቱ ተሰምቷል። በሸዋ ቀጠና አስራ ምዕራብ ጎንደር ስምንት፣ ማዕከላዊ ጎንደር አስራ አንድ እና ባህር ዳር ዙሪያ አራት ወታደሮች ለፋኖ እጃቸውን ሰጥቷል። ባለፉት ሁለት ቀናት ብቻ ነው እንግዲህ ከስምሪ ቀጠናቸው ናቸው ወጥተው ፋኑን የተቀላቀሉት በራሳቸው ፍላጎት። ይሄ ከስምሪ ቀጠና ወጥቶ ፋኖን የመቀላቀሉ ሂደት ተጠናክሮ የቀጠለበት ሁኔታ ነው ያለው። በበርካታ ግንባሮች ወደ ፋኖ የሚገቡ ወታደሮች ቁጥር የትየለሌ የሆነበት ሁኔታ ነው ያለው። በሌላ መረጃ በምስራቅ ጎጃም የብልጽግና አመራሮች በፋኖነት ተጠርጥረው እየታሰሩ ነው። ከስልጣናቸው የተነሱት የወረዳ አስተዳደር ታስሯል። ለፋኖ መረጃ ሰጥቷል፣ መከላከያ እንዲመጣ ምክንያት ሆኗል ብለው ነው እንግዲህ እየታሰሩ ተብሏል። ሌላው የቀጠሮ ውጊያ ቀጥሏል። ቀጠሮ የማያልቅበት መከላከያ እስከ ሰኔ 30 እንዋጋለን፣ ሰኔ 15 የውጊያውን ግምገማ እናደርጋለን እያሉ ፕሮፓጋንዳ ማሰማት ጀምሯል። ክልሉን ለቀን እንውጣልን የሚል ንግግርም እያሰሙ ያሉበት ሁኔታ ነው ያለው። ነገር ግን እስከ ሰኔ ሰላሳ ውጊያ እንደሚቀጥሉ እና ይሄንን ውጊያም በከበባ እንደሚያደርጉ አሁን እንግዲህ አማራ ክልል ላይ የከበባ ውጊያዎች ናቸው እየተደረጉ ያሉ መረጃና ማስረጃን ከአካባቢ ምልሻዎች በመውሰድ አብዛኛው ፋኖ እርምጃ እየወሰደ የሚገኝበት ሂደት በአሁኑ ሰዓት ከበባዎችን በሚሰብርበት ወቅት ነው፣ ከፍተኛ ሞትና ቁስለኛ እየተመዘገበ የሚገኘው። ከአገዛዙ ወታደር ሙሉ ለሙሉ እነሱ ከበባ ነው ብሎ በርካታ ወታደር ነው ወደዛ ቦታ ላይ የሚልኩት። ከዛ አንጻር ፋኖ ይሄንን ከበባ ለመስበር ሞርተሮችን፣ ቦምቦችን፣ የተለያዩ አውቶማቲክ መሳሪያዎችን እየተጠቀመ ከበባውን ሰብሮ እየወጣ ይገኛል ማለት ነው። በሌላ መረጃ በምስራቅ ጎጃም ደጀን ፋኖን ለማፈን የተንቀሳቀሰው ያገዛዙ ወታደር በቁጥር አርባ ሁለት ሲገደሉ ሀያዎቹ ቆስሏል። እነዚህም እንግዲህ ከበባ እንፈጽማለን ብለው ወደ ፋኖ ቀጠና የገቡት ናቸው። ውጊያ የተካሄደው ትላንትና ከጠዋቱ ጀምሮ ሲሆን የሻለቃ አዛዥን ጨምሮ አርባ ሁለት ወታደሮች እስከ ወዳኛው ተሸኝቷል። በተመሳሳይ በወሎ ላስታ ከተናም ብሬን ተኳሽን ጨምሮ በርካታ ወታደሮች ተመትቷል። እንግዲህ አምስት የመከላከያም ተገልሏል፣ 12 ቆስሏል። መነሻቸውን ከላሊበላ ወደ ጋሸና አድርጎ ሲጓዙ በነበሩት ወቅት ነው እንግዲህ ጥቃቱ የደረሰባቸው ተብሏል። እዚህ አካባቢ በተመሳሳይ በዘውዱ ሰጣርጌ ስር የሚገኘው ሰራዊት በመካና ሰላም ንጹሐንን እያሰቃየ ይገኛል። ቤት ለቤት እየዞሩ ህዝብን እየገደሉ እየደበደቡ፣ እየፈተሹ ንብረት እየዘረፉ እንደሚገኙ ተገልጿል። በመካና ሰላም ሌላ አድማጮቻችን፣ እንግዲህ የመብት ጥያቄ የዳቦ ጥያቄ የቀጠለ የሐኪሞች ስራ ማቆም ሂደት አሁንም ተጠናክሮ ቀጥሏል። ከአዲስ አበባ ጦር ኃይሎች ከሚኒተሪ ሐኪሞችን የማዘዋወር ስራ እየተሰራ ይገኛል። እንግዲህ ሕክምናን ለመሸፈን ብልጽግና እየተሯሯጠ እንደሚገኝ ነው የተገለጠው። አዳዲስ ሰራተኞችን ለመመደብ እየሞከረም ነው። ነገር ግን በርካቶቹ አንቀጠርም እያሉ ይገኛሉ። እነሱ አዳዲስ ተማሪዎችን አዳዲስ ሀኪሞችን ለመቅጠር ሙከራ እያደረጉ ይገኛሉ። እነዚህ አዳዲስ ሀኪሞች ደግሞ ወንድሞቻችን ያነሱት ጥያቄ ተገቢነት ስላለው ጥያቄዎቻቸው ካልተመለሰ የእነሱን ጥያቄ አናበላሽም የሚል አስተሳሰብ ያሳዩበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ እንግዲህ እስሩ ተጠናክሮ ቀጥሏል። በአማራ ክልል በተለያዩ ቦታዎች ላይ ሐኪሞች እየታሰሩ ይገኛሉ። በርካታ ሐኪሞችን እያሰረ ይገኛል። ከዚህ ውጭ እንግዲህ የሚሊተሪ ሐኪሞችን ወደ ሲቪል የማሸጋሸግ እና ቦታዎችን የመሸፈን ስራን ለመስራት ከፍተኛ ጥረት አድርጓል። ከእውቀት ነፃ የሆነው አብይ አህመድ እንግዲህ የሐኪሞችን ጥያቄ ከመመለስ ሌሎችም ጥያቄ ስንመለስ ሌሎችም ጥያቄ ሊጎርፍብን ስለሚችል ቀንደኛውን አደብ በማስያዝ መቀጠል አለብን ስል ካቢኔዎቹን ስብሰባ ላይ አናግሯቸዋል። አብይ አህመድ ነው ይሄንን ያደረገው። የሐኪሞቹን ጥያቄ የምንመልስ ከሆነ ሌሎችም ጥያቄዎች ይቀጥላሉ የሚል ፍራቻ እንግዲህ ፈስ ያለበት ላይ አይችልም። እንደተባለው ስንቱን ምን አድርጎ ይችላሉ። ምክንያቱም ውጥንቅጡ ወጥቷል። ኢትዮጵያ ውስጥ የመብት ጥያቄ የሚያነሳ የለም። ህዝቡም ጥያቄ አለው፣ መምራኖችም ጥያቄ አላቸው፣ ሐኪሞቹም ጥያቄ አላቸው ወታደሩም ጥያቄ አለው። መከላከያ ጥያቄ አለው። ጥያቄ ያለው ኢትዮጵያ ውስጥ አለ ብለን የምንጠራው ተቋም የለም ብልጽግና ካልሆነ በስተቀር እራሱ ብልጽግና ካልሆነ በስተቀር ኢትዮጵያ ውስጥ ጥያቄ ያለው ማህበረሰብ የለም፣ ከተራ ሲቪል እስከ መከላከያ። እናቃለን ከተናገርን እናልቃለን የምለውን ካልሆነ በስተቀር መከላከያው እራሱ ጥያቄ አለው። እየተከፈለው ያለው ደሞዝ በቂው አይደለም። ሳይወድ በግድ ነው እንግዲህ እየተዋጋ የሚገኘው ማለት ነው። ተራ ወታደሩ ምናልባት ጀሬናሮቹ ኮሎኔሎቹ በቂ ክፍያ እየተደረገላቸው አበል እየተከፈላቸው የከተማ ቦታ ሽቶ እንዲተዳደሩ ከዚህ ውጭ ደግሞ ከአንዳንድ የሀገር ውስጥ አስመጪና ላኪዎች ጋር በጥምረት አብሮ ኮንትሮባንድ እንዲሰሩ ተደርጓል። ይህም የተደረገበት ዋናው ትልቁ ምክንያት መፈንቅለ መንግስት እንዳይታሰብ ነው። አንድ ጀሬናል መፈንቅለ መንግስት ውስጥ ለመግባት አይሞክርም። ምክንያቱም ከፍተኛ የገቢ ምንጭ እያገኘ ስለሆነ ያ እንዳይበላሽበት በተቻለ መጠን ሽንጡን ገትሮ ኢትዮጵያ ውስጥ ሰላም እንዲመጣ እና መከላከያው ተራ ወታደሩ እንዲዋጋ ነው የሚያደርገው። ምክንያቱም ንብረት እያያዙ ይገኛል። ብልጽግና የጭንቅላት ስራ ሰርቷል። ጀኔራሎቹ ንብረት ካላቸው ያንን ንብረት ስለሚያስቡ፣ መሬታቸው ስለሚያስቡ፣ ፎቃቸው ስለሚያስቡ፣ የወርቅ ንግዱ ስለሚያስቡ፣ ሌላ ወደ አገር ውስጥ የሚገቡ ኮንትሮባንድ ስራዎች ስለሚያስቡ ይሄ ውጊያ ደግሞ የሚበላሽ ከሆነ ስርዓቱ ይገረሰሳል። ልክ አሁን ስናነሳ የነበረው እንደ ግንቦት 13 1983 ዓ ም ስለሚገጥማቸው ማንም በጨው የሚቀምሳቸው ስለሌለ ይሄን ግምት ውስጥ በማስገባት ወጥሮ እያዋጉ ጦርነቱ ወደ አዲስ አበባ እንዳይመጣ ከፍተኛ ጥረት እያደረጉ ይገኛሉ። መፈንቅለ መንግስትም እንዳይኖር እያደረጉ ይገኛሉ። እነሱ ከተመቻቸው እንጂ ተራ ወታደሩም ቢሆን ፖሊሱም ቢሆን መከላከያውም ፌደራሉም ቢሆን ጥያቄ ያለው ጥያቄ ያለው የለም። ኢትዮጵያ ውስጥ እንግዲህ እነሱን ጥያቄ ለማፈንና ለማዳፈን ከፍተኛ ስራ ተሰርቷል። ብልጽግና እንግዲህ የቅጥር እና የስንብት ማስታወቂያዎችንም ጎን ለጎን ነው እያወጣ የሚገኝ። ስንብት ማስታወቂያዎችን ይለጥፋል፣ የቅጥር ማስታወቂያዎችንም ይለጥፋል። ቅጥርም አንቀጠርም ያሉ በርካቶች ናቸው። ሌላው አድማጮቻችን፣ ሐኪሞች ህይወትን ስናድን ኖረናል አሁን ደግሞ የራሳችንን ህይወት እናድናለን ነው እያሉ ይገኝ። አዎ እውነት ህይወትን ሲያድኑ ኖሯል። አሁን ደግሞ የእነሱ ህይወት አደጋ ላይ ወድቋል። ህይወታቸውን ለማዳን እየሰሩ ይገኛሉ። ከዚህ በተጨማሪ ትምህርት ቤት ተዘግቶ ከሁሉም መምህራን ጋር ውይይት ይጀመራል የሚል ዘመቻ እየተከፈተ ይገኛል። በሀገር ቤት አስተማሪዎችም ይህንን አድማ እንዳይቀላቀሉ ከፍተኛ ስራ እየተሰራ እንደሚገኝ የተገለጸው በአማራ ክልል የተለያዩ ቦታዎች ላይ ወደ አስተማሪዎች ቀጠና በመሄድ ስብሰባ ለመድረግ ሙከራዎች ሲያደርጉ ነበር። ፋኖቹ ይህንን ስብሰባ ሲበትኑ ነበር። መከላከያ ሰራዊት በኢትዮጵያ ውስጥ እንግዲህ ባሉት ወታደራዊ ማሰልጠኛዎች ምልምል ወታደሮችን አስገብተው ጸጉራቸውን ልጨው ስልጠና ጀምሬ ያለው ምስል ፎቶ አጋርቷል። ሰሞኑን እንግዲህ በአማራ ክልል በኦሮሚያ የተለያዩ ቦታዎች ላይ ከፍተኛ የወጣት አፈሳ ሲደረግ ነበር። ወጣት አፈሳ ሲደረግ ነበር። እነዛ ወጣቶችን በተለያዩ ማሰልጠኛዎች በማስገባት ልብሶቻቸውን በመቀየር ጸጉራቸውን በመላጥ በመላጭ ፎቶ አሳይቷል ስልጠና የጀመሩ መሆናቸው እንግዲህ አንድ በሉና ቁጠሩ የዛሬ ሶስት ወር ወይ ሁለት ወር ከማሰልጠኛ የወጣና እንደ ካርቶኒ ታርጌት ይሆናል ማለት ነው ይሄንን አሳይቷል በተመሳሳይ የፋኖ ኃይሎች ኮማንዶዎችን አሰልጥነው አስመርቋል አሳይቷል በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ቀጥሏል በአማራ ክልል ደጀን ጉባኤ በተደረገው ውጊያ በርካቶች ተገሏል ባዊዞን ክሊሊ በደንቢያ ገተን እናርጅናው ጋር በማክሰኝት ተመሳሳይ ውጊያዎች ተደርጓል። በኦሮሚያ በወለጋ በሲቡ ስሬ ምዕራብ ሸዋ ጮቤ ወረዳ የተደረጉ ውጊያዎችን የሀገሪቱ ወጣቶች በልጧል። መሐመድ ተሰማ በባህር ዳር ላይ ባደረገው ስብሰባ ፋኖ በጠረሞት ላይ ይገኛል እየለቀቀምን ነው ብሏል። እንግዲህ ደመሰስናቸው ቀጥሏል። መሐመድ ተሰማ ነው ይህንን እያሰማ የሚገኘው። ማመር ተሰማ እንግዲህ ዛሬ አይደለም ደመሰስናቸው እየለቀምናቸው ነው ማለት የጀመረው የዛሬ ዓመት ገና ጦርነቱ አንድ ብሎ አማራ ክልል ላይ ሲጀምር ነው። ደመሰስ ናቸውና ለቀማ ላይ ነው እያለ የሚገኘው እንግዲህ ማመር ተሰማ ከላይ ሲለቅም ከስር እንትኑ እያፈሰስበት ነው ድጋሜ ለቀማ ላይ የገባው ብለን አልኛ። ሌላው ይርጋ ሲሳይ የተባለው ካድሬ በበኩሉ ልቅ የሆነ ነፃነት በዚህ ሀገር ላይ ይታያል ስል በድፍረት ሰዎችን ሰብስቦ ተፍቶባቸዋል። ስብሰባ ላይ ነው ይህንን የሚናገሩ። በጣም የሚገርም ልቅ የሆነ ነፃነት ኢትዮጵያ ውስጥ አለ ነው። ከባህር ዳር አዲስ አበባ ለመግባት በጣም በሚገርም ሁኔታ አስቸጋሪ በሆነበት ወቅት በትናንሽ መኪናዎች እና በእግር ነው አንዳንድ ቦታዎችን ህዝቡ እያሳለፈ እየተሻገረ የሚገኘው። አውቶቡስ አይሞከሩም፣ ምክንያቱም ስልሳና ሰባ ሰማኒያ ሰው በአንድ ጊዜ ማገት ስለለመዱ አይታሰብም። በእንደዚህ አይነት ሁኔታ ህዝቡ ወጥቶ መግባት በአቃቴበት ሁኔታ በጣም መጠነ ሰፊ የሆነ ልቅ የሆነ ነጻነት አለ ኢትዮጵያ ውስጥ ብሎ በድፍረት በህዝብ ፊት ሲናገር ይሄ ህዝብ ይስቅብኛል፣ ይታዘበኛል ብሎ እንኳን ለደቂቃ እንኳን አላሰብ። እንደዚህ አይነት ያልተማሩ መሀይሞች የበዙበት የብልጽግና ካድሬዎች በሁሉም ቦታዎች ላይ አሉ በሁሉም ቦታዎች አሉ የእነሱ አላማማር እንግዲህ ሌሎች ላይ እስከሚደርሱ የተማሩት እየተቃጠሉ ይገኛሉ ማለት ነው አድማጮቻችን ተመልካቾቻችን መረጃዎች እንግዲህ እነዚህን ይመስሉ ነበር መልካ ሚዲያን ላይክ ሼር አድርጉ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በሱፐር ቻት በሱፐር ስቲከር ፕሮግራማችንን እንድትደግፉ በአክብሮት ጠይቃለሁ። በተመሳሳይ ፕሮግራም እና በሌሎች የግንባር መረጃዎች እስከምንገናኝ መልካም ምሽት እንዲሆንላችሁ እመኛለሁ። ሰላም እደሩልኝ።